ኃላፊነቴና እንደ ወክዬ እንደመጣሁት የምስራቅ አርሲ አገር ይህንን ይዤ የመጣሁት ስለሆነ ይህንን አብረን እንድንሳ የብዙ ብሔር ብሄረሰቦች እናት የአፍሪካ ኩራት በሰላም እጦት ታምሳ ማየት የሁላችንም ሕመም ነው። የሚፈሰው ደም የሚያልፈው ሕይወት የእናታችን የኢትዮጵያ አካሏ ነው። ስለዚህ ህሱ ሰላ ሀላ ሀገር እንዳለ ቅዱስ ጳውሎስ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 በ0941447879 ላይ ይደውሎ። ዶክተር አብይ አህመድ ሚኒስትር የተከበሩ ቅዱስና ብሩክ አባታችን እና ብፁዓን አባቶች ጉባኤ ተሳታፊዎች ስለተሰጠኝ እድል እጅግ እያመሰገንኩ ከትላንትና ጀምሮ ካየናቸው እና ከጎበኛናቸው ነገሮች እነሳለሁኝ። የአንድነትና ወዳጅነት ፓርክና የድሮ ቤተመንግስት የድሮና የድሮ የዛሬን ገጽታ ከእጽዋትና እስከተለያዩ የእንስሳት ብርቅዬና ድንቅዬ የሆነ ሁኔታዎችን ከድሮ ከአጼዎች እስከ ዛሬ ያለውን የሚወራውና በገሃድ የተቀመጠውን የተቀመጠው ነባራዊ ይዘትና ይዘት እና ይዞታ ዘካሪና ዘካሪ ትዕይንቶችን መስህባዊ ጠቃሚ ኩነቶችን በአይነ ስጋ ተመልክተናል። ያየነውና የሰማነው የሰማይና ምድር ያህል እየተራራቀ መሆኑን ተገንዘበናል። እውነታው ለትውልድ የሚተላለፍ ታሪካዊ ቅርስ ዘመናትን የሚዘክር መጻዒውን ትውልድ ለግንዛቤና ለእድገት ንጽጽር የሚጠቅም ወሬን በስራና በእውነታ የሚያሸንፍ አብይና አባይ ታሪካዊ እውነታዎችን ተመልክተናል። እንዲሁም ደግሞ እንዲህ እየተሰራ ሀገርን የሚጠቅም ነገር እየተሰራ ሌሎች በውጭ ሀገር ሆኖ እኛን የማይወክሉ እናፍሱት ነገር የማይወክልን መሆኑን በበኩል ብፁዓን አባቶችም አይወክሉም፣ አይቀበሏቸውም። እኔም በበኩሌ እንደዚህ አይነቱ ቤተ ክርስቲያናችንን በፍጹም አትቀበልም። እኛ ተከባበሩን እንጂ ተሰዳደው አትልም። እኛ የሰራው መባረክ እንጂ መርገም አይገባም። ይህን እኔ በበኩሌ ይቃወማለሁ። ሁለተኛው ደግሞ ሰላምን በተመለከተ ነው። እንደ ሀገራችን እንደ ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦች እናት፣ የአፍሪካ ኩራት በሰላም እጦት ታምሳ ማየት የሁላችንም ህመም ነው። የሚፈሰው ደም የሚያልፈው ህይወት የእናታችን የኢትዮጵያ አካሏ ነው። ስለዚህ ህሱ ሰላመ ለ ሀገር እንዳለ ቅዱስ ጳውሎስ መንግስት በወደ ሰፊነት ለእርቅ ለሰላም ውይይትና እያደረገ ያለውን ጥረት እና እናመሰግናለን። አሁንም የተጀመረውን አምኖበት ተቃዋሚ ሁሉ ተሳትፎበት በውይይት በእርቅ ፈተን ሀገራችን እንድናሻገር ጥል፣ መለያየት፣ ጥላቻ የኔ ብቻ ከሚለ ትርክት ወጥተን እኛም የሃይማኖት አባቶች መነቃቀፉን ትተን መንግስትን አላማና ሰላም የሚያደርገውን ለሰላም ዋጋ ሰጥተን ለሰላም በደንብ አድርገን እንድንሰራ እኛ ሁላችን ከክቡርነቶ ጋር ሆነን ብዙ ህዝብ ይዘናል። ብዙ ህዝብ እናስተዳድራለን። ከታች እስከ ታችኛው ድረስ ህዝብ ለህዝብ ነግረን ይሄ ጉዳይ በአይናችን ያየነውን ነገር በስርዓቱ ከሰጠን በኋላ ሁሉን ነገር ማድረግ እንድንችል እኔ በበኩሌ እንደ ተሳታፊነቴና እንደ ወክዬ እንደ መጣሁት አርሲ፣ ምስራቅ አርሲ አገር ይህንን ይዞ የመጣሁት ስለሆነ ይህንን አብረን እንድንሰራ የሚል ሀሳብ አለኝ። ሶስተኛው ነጥቤ ደግሞ ክቡር ጠቅላይ ሚኒስትር በእውነት ለሃይማኖት አንድነት የሰጡት የእኩልነት ነጻነት እጅግ በጣም የሚያስደስት እና ሁላችንም እንድንናገር በነጻ እንድንሰራ በነጻ እንድናገለግል ያደረገን ሲሆን ክቡርነቶ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሀገር ናት ብለው የነበረውን ልዩነት ከአንድም ሁለቴ ወደ አንድነት እንዲመለስ ያደረጉት ከፍተኛ ጥረት ውሳኔና ያደረጉትን እናደንቃለን፣ እናመሰግናለን። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ፣ የሚያለቅሱ እንዳሉ አቃለሁ። መች ጠፋኛ ቤተሰቦች እኮ አሉ፣ አቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙ በመጥፎውም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም። ወታችሁ አድራችሁ እየዋላችሁ በሰላም ወታችሁ እየገባችሁ፣ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ መካድ የለብንም፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም አንድ ቸርች አይደለም፣ አንድ ከተማ አይደለም። በድፍን ኢትዮጵያ እነዛን ሰላሞች አጣተን። ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት፣ እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። መንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች፣ 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ ወጥተዋል። ሃምሳ ሁለቱ በሀገረ ስብከት ደረጃ መግለጫ ወጥተዋል። ስልሳ ሰባቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። ሰማንያ ሁለቱ በማህበራት ደረጃ ወደ መቶ አንድ የሚጠጉት ደግሞ በውጭ ሀገር ያሉ ቤተ ክርስቲያን የሃይማኖት አባቶች ግለሰቦች፣ በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ሳ ተበደልክ ያለ ሰው ካለ የእሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ ብጥብጥን መለያየትን አንድ አለመሆንን በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል፣ የሚለውን ራሳችሁ መድመሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸን ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን፣ አባት መሆን የእናንተ ሚና ነው። እናንተ አባት አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል ድንበርህን ጠብቅ ይላሉ፣ ፍትሐዊ ሲሆን። ነገር ግን አዋጅ አያወጡም እነዚህ አይነት አባቶች። ሕጋዊ አዋጅ የሚወጣው ከሕጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛ የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት፣ ቤተ ክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተ ክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት፣ ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ መጎስ እንዲገኝ ይጸልያሉ። ከእነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ሆናል። ጠቃሚ ሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት እነዋል። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን፣ በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናኩ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እነ ትዕግስትም ልካለው በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለ። ስለ ትሪኒቲ ስለ ስላሴ ለመጀመሪያ ጊዜ የተናገረው የመጀመሪያውን ወርድ ያወጣው ተናኒዎስ የሚባለው ሰው የሰላም መልእክተኞች ነን እኛ፣ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈትቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው፣ የምንፈልገው ከእናንተ ትጥቃችን ሰይፍ አይደለም፣ መግደል አይደለም በሚል መግለጽ ነው። የአንጾቂያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች፣ ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምሮት ውስጥ ያሉ እሳቢዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው። ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የእኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ ቢሰጠን ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያኔ ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናል። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የእኛ ፍላጎት ነው። ምኞታችን እሱ ነው ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር፣ ቢያንስ ቢያንስ ክፉ ሀሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱም። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላቸው ይችላል። አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመለስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ህዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆኖ ሊያገለግሉ ይችላሉ ያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጂ አባቶች ልገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም፣ በደሉንም፣ ሀዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባል። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል የምንደግፈው ካለ ዝግጁ ነን። ግን ከእናንተ በላይ ሰላም አምጪ፣ ከእናንተ በላይ እርቅ አምጪ፣ ከእናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ ብመጣ እንኳን ችግርህ ምንድነው፣ ችግርህ ምንድነው ብዬ ገና ለመማር ነው መዘጋጀው፣ እንጂ እናንተ በምታውቁት ልክ አላውቀውም ኦርቶዶክስ አንድ ሺህ ዓመት ስትኖር ምንም በደል አልነበረም ምንም ግጭት አልነበረም ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ፣ መሀል ላይ አንተምተው አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት አምስት ዓመታት የሰራ ነው። ልማት ኢትዮጵያ ባለፉት 30 ዓመታት አሰራቻቸው ምንም ጥርጣሬ የለውም፣ ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ ቢያንስ 24500 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው የዘገያ አለ ያለቀ አለ በሂደት ያለ አለ እውነት ነው ግን ምን ማለት ነው 24 25 ሺህ ኪሎ ሜትር ማለት አንድ ትሪሊየን ብር ማለት ነው እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100 ሺ 200 ሺ ያስፈልጋል። ወንጭ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ በሌላ ስም ብዙ ነገር ያስፈልጋል። ገና ነው ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በኛ በኩል ሰሞኑን በነበረው የሕዝብ ውይይትም አብዛኛው ሰው መስል ጥያቄ ያነሳል። እዚህ ጋር መንገድ ቀረ፣ እዚህ ጋር ሪፖርት ዘገየ፣ እዚህ ጋር ትምህርት ቤት፣ እዚህ ጋር ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አድርጋለሁ። የእኛ ፍላጎት እና የእኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው፣ ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድንተኝነት ከሰፈር የጸዳችሁና ለሰማያዊ መንግስት የምትሰሩ መሆናችሁን በእናንተ መንገድ እርግጠኛ መሆን ይኖርባችኋል። በጥያቄ ውስጥ በበደል ውስጥ ተስታኮ ከመጣ ያስቸግራል። ብዙን ነገር እናውቃለን፣ መንግስት ስለሆን ብዙ ነገር እናውቃለን። እና በእኛ በኩል እስካሁን የነበረው ምላሽ በጣም በጣም ጠቃሚ ነው ብለን እናስባለን። እስካሁን የነበረው ግንኙነት በጣም ጠቃሚ ነው ብለን እናስባለን የጎደለ ካለስ እየሞላን እንሄዳለን። እና ሁሉ ነገር በልክ ሁሉ ነገር እውነት ላይ ሁሉ ነገር ገለልተኛ ሆነን ካየነው ነው። በእኛ በኩል ያለውን ፍላጎት ያቁታል። አባቶችም እናንተ መገንዘብ አትቸገሩ። ወደፊትም ቢሆን ነፍሳችን እያወቀ ምንም አሳች ነገር በሌለበት አይደለም በወል ኦርቶዶክስን አንድም ግለሰብ ቢሆን የሚጎዳበትን መንገድ አንፈልግም ያ የሚሆነው ግን በውስጣችን የሚኖረው ግንኙነት ህጋዊ መሆን ሲችል በቅርቡ አዋጅ እናወጣለን የእምነት ተቋማትን በሚመለከት ኦርቶዶክሳዊ አጠቃላይ እንዴት ገለልተኛ ከፖለቲካ ነፃ የሚባለው ነገርና የሚያገናኘን ነገር ምን እንደሆነ የሚያሳይ አዋጁን ሳናወጣ እናወያያቸዋለን በዚህ ጉዳይ ሙያ እውቀት ያላችሁ የእምነት አባቶች ትወያዩበታላችሁ። ተወያይታችሁ መንግስት አላግባብ የእናንተን ፓወር ለመንጠቅ የሚሰራ ከሆነ እዚህ ዚጋ ቢታረም ትላላችሁ። ህግ አውጭ ባትሆኑም ሀሳብ መስጠት ትችላላችሁ። በእናንተን በኩል ግን ተወያይታችሁ አጠናክራችሁ ህጉ ከወጣ በኋላ ህግ ለሁልጊዜ ጠቃሚ ስለሆነ አሁን ላለው መንግስት አለ ለሚመጣው መንግስት ጠቃሚ ስለሆነ ያን ህግ ደግሞ አክብረን የምንዳኝበት እንዲሆን የበኩላችሁ ሚና መጫወት ይኖርባቸዋል። በአንዳንድ ጉዳይ ህግ የለም። አሁን ዝም ብሎ ልምምድ ነው ያለው። ልምምድ ደግሞ እንደ የሰው ትርጓሜ ስለሚለያይ ነገሮችን በህግና በስርዓት ለማድረግ ጥረት እናደርጋለን። እናንተም በሙያችሁም አግዙ። ያ ሲሆን አሁን የሚታዩ አንዳንድ ክፍተቶች እየተሞሉ ይበልጥ የተዋበና የአማረ ነገር እየተፈጠረ እንደሚሄድ ተስፋ አረጋለሁ። እኔ የሚታየኝ ተስፋ ነው። እኔ የሚታየኝ ሰላም ነው። እኔ የሚታየኝ መበልጸግ ነው። እማምነውም በየቀኑ በተስፋ የምመላለሰው በዚሁ እምነት ነው። የኔን ተስፈኝነት፣ የኔን የመልማት የመለወጥ ፍላጎት፣ የኔን ኢትዮጵያ ላይ ለውጥ የማየት መሻት የሚያጸናው ደግሞ ፈጣሪ ብቻ ነው። መተማመኛ የሱ ነው። በዚህ መንፈስ ያለንን ገኘት አጠናክረን ብንሄድ ጠቃሚ ይሆናል ብዬ አስባለሁ። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳዮቹን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት